ጤና ይስጥልን ተመልካቾቻችን፣ ፖሊሳዊ ዘገባዎች የሚቀርቡበት ሰዓት ላይ ደርሰናል። ከዘገባዎቹ ጋር ብርቱካን አስናቀ ነኝ። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን የሚገኙ የኢትዮጵያ ፌዴራል ፖሊስ አመራርና አባላት በወሰዱት የተቀናጀ ሕግ የማስከበር እርምጃ የአካባቢው ሰላምና ደህንነት መረጋገጥ መቻሉ ተገለጸ። ማክቤል በወሮ በኦሮጉድሩ ዞን የሚገኘው የፍንጫ ስኳር ፋብሪካ የሀገራችን የስኳር ምርት 40 ፐርሰንት በመሸፈን ከፍተኛ ምርት ከሚያስገኙ ፋብሪካዎች አንዱ ነው። ከዚህ ቀደም በጸጥታ ችግር ምክንያት አገልግሎት መስጠት የማይችልበት ደረጃ የደረሰ ቢሆንም ዛሬ ላይ የኢትዮጵያ ፌዴራል ፖሊስ በጸረ ሰላም ኃይሎች ላይ በወሰደው እርምጃ በዞኑ ሰላምን ማረጋገጥ እንደተቻለ ተነግሯል። ፋብሪካ ደህንነት ለማረጋገጥ አሁን በተጨባጭ እየተከናወኑ ያሉ ተግባራት፣ ከዚህ በፊት እንደሚታወቀው እኛ ወደዚህ ከመግባታችን በፊት ሙሉ በሙሉ ስራ አቁሞ ነበር ፋብሪካው። እኛ ከገባን ጊዜ ጀምሮ አካባቢውን ካሉት አጋር የጸጥታ ኃይላት ጋር በመቀናጀት ከፍተኛ የሆነ የፋብሪካውንና የአካባቢውን ሰላም ከማስጠበቅ አንጻር በቀንም በማታም ደከመኝ ሰለቸኝ ሳንል በበረራ፣ በደፈጣ፣ በአካባቢ ምሽግ በማደር የጠላትን እንቅስቃሴ በማጽዳት ና በመገደብ ስራ ላይ ነው የቆየ ነው። ፊንጫ ሱካር ፋብሪካ ማለት እንደ ሀገር ትልቅ ፋብሪካ ነው። ሁለት ወብጮ ወይ ደግሞ ሁለት ከንደም ያለ ፋብሪካ ነው። ከዚህም በፊት የነበረው የሀገሪቱን 40 ፐርሰንት ሱካር የሚሸፍን ትልቅ ፋብሪካ ነበር። ሆኖም ግን ከ2013 ጀምሮ በአካባቢው በተፈጠረው የሰላም መድፈር ጋር ታይዞ በጣም የወደቀ ምርቱም ምርትናነቱ የወደቀ ኢቭን ለሰራተኛ ደሞዝ መክፈል ያቃተንበት ሰዓት ነበር። የፋብሪካ ሰራተኞች የዕለት ተዕለት ስራቸውን ያለ ጸጥታ ስጋት መከወን እንዲችሉ፣ ፋብሪካው ምርቱን ወደ ማምረት አቅሙ እንዲመለስ የኢትዮጵያ ፌዴራል ፖሊስ፣ ሌሎች የጸጥታ አካላት እንዲሁም ማህበረሰቡ መረጃዎችን ለጸጥታ ኃይል ተደራሽ በማድረግ የነበራቸው አበርክቶ የጎላ መሆኑ ይነገራል። በሚሰራበት አካባቢ ያሉ ሰራተኞችን ደህንነት ለመጠበቅ ነው እንደዚህ ተበታትነን የጸጥታውን ሁኔታ እያረጋገጥ ነው የምንገኘው። ከዚህ አንጻር በአሁኑ ሰዓት የሰራተኛው የጸጥታ ስጋት የለበትም። ጸጥታ አካሉ እንግዲህ ትልቅ አስተዋጽኦ አብርክተዋል። አንደኛ ሰራተኛ እንደፈለገ አንቀሳቅሰው፣ እነዚህ የሚታዩ ተገዳዎችን የማምጣት ከማሳ ወደ ፋብሪካ የማቅረብ ማሽነሪዎቹን በደህንነት እንዲጠበቁ ማድረግ ፋብሪካውን፣ ህዝቡንም እያደረገው ያለው በጣም ትልቅ አስተዋጽኦ እያደረገው ያለው አሁንም በየቪሌጁ በተወሰነ ቪዲዮዎች ላይ ተመድበው እየሰሩ ነው ያለ። የኢትዮጵያ ፌዴራል ፖሊስ አመራርና አባላት ሌት ተቀን በሚያከናውኑት የጸጥታ ስራ ላይ በአካባቢው አንጻራዊ ሰላም መምጣት በመቻሉ ማህበረሰቡ በሰላም ወጥቶ በሰላም መግባት እንዲችልና ወደ ግብርና ስራ እንዲመለስ ማድረግ መቻሉ ተገልጿል። ህብረተሰቡ መጀመሪያ እንደመጣን አካባቢ ኢንፎርሜሽን ከመስጠት አንጻር የመቆጠብ ሁኔታ ነበረ። አሁን የእኛ ከገባን ወዲህ በተደጋጋሚ የሚደረጉ ጠንከር ያሉ ግጭቶች ጠላትን የማሳደድ ሁኔታ በተረዳ መጠን በአሁኑ ሰዓት በሙሉ ሂደቱ ኢንፎርሜሽን ለኛ ይመግባል። የህብረተሰቡ አጠቃላይ ሰላም ተሰፍኖ በሰላም አንፈስ እየወጣ እየገባ ለስራ ራሱ ለፋፍሪካ ስራ ምቹ ሁኔታ ተፈጥሯል። የአምቦ ዩኒቨርሲቲ ደህንነትን በመጠበቅ የመማር ማስተማር ሂደቱ እንዳይስተጓጎል የዩኒቨርሲቲ ፖሊስ አባላት በቅንጅት እየሰሩ ስለመሆኑም ተነግሯል። መስከረም ቡታ ዝርዝሩን አዘጋጅተዋለች። የኢትዮጵያ ፌዴራል ፖሊስ በሁሉም የሀገራችን አካባቢዎች ተሰማርቶ የሀገርን ሰላምና ደህንነት በማረጋገጥ የሕዝብ አለኝታነቱን እያስመሰከረ ይገኛል። በተለይም ከለውጡ ወዲህ የተለያዩ አደረጃጀቶችን በመፍጠር ችግሮችን አስቀድሞ በመከላከልና በመቆጣጠር ረገድ በርካታ ስራዎችን አከናውኗል። የመማር ማስተማር ሂደቱ እንዳይስተጓጎል በማድረግ ተማሪዎች የችግር ሰለባ እንዳይሆኑና ለእኩይ ድርጊት እንዳይጋለጡ በመጠበቅ የኢትዮጵያ ፌዴራል ፖሊስ የአምቦ ዩኒቨርሲቲ ከተማሪ ኮሚቴና ከማህበረሰብ ክፍሎች ጋር ተቀናጅተው እየሰሩ በመሆናቸው ያለ ምንም የጸጥታ ችግር ተማሪው በትምህርት ገበታው ላይ እንደሚገኝ ተጠቁሟል። የመማር መስተማር ሚናው እንዳይስተጓጓል እኛ በየጊዜው ካሉ የጥበቃ ዩኒቨርሲቲ ጥበቃ ኃይሎች የምንገናኝበት ፕሮግራም አለን። በፕሮግራም መሰረት ብቻ ሳይሆን ከዛ ውጭም የተለየ ነገር እንዳይፈጠር በየስራ አጋጣሚ የተገናኘን ያለ የሀገሪቷ ሁኔታ ምንድነው? ያለ እኛ ምንድነው ማድረግ ያለብን? ተማሪያችን እንዴት መሆን አለበት ገና ችግር ሳይፈጠር ምን ማድረግ አለብን የሚል ነገር እንወያያለን። ከተማሪ ጋር የተማሪ ተወካዮች አሉ እኛ ጋር የተማሪ ተወካዮች ጋር እንገናኛለን። ከተማሪ የሚመሩት አመራሮች ቦርድ አሉ ከነሱ ጋር ነው ወደ ምንገናኘው ዋናን መልስ የሚሰጡት። ቅድመ መከላከል የምንሰራ ከተማሪ ጋር ነው። ተማሪ እንደ ቤተሰብ ነው። ውጭ ላይም ችግር እንዳይደርስባቸው፣ ውስጥም ችግር እንዳይደርስባቸው ከተማሪ ጋርም በተደጋጋሚ ውይይት እናደረጋለን የጸጥታ ችግር እንዳይፈጠር በቅርብ ያለው አመራሮች ጋር ተነጋግረን ከላይ የሚመጣው መመሪያ መሠረት ሻምበል አመራር ወደ ጋንታ ያወርዳል ጋንታው በታች ያለው አመራሮች እያወረደ ተነጋግረ አብረው የሚሰራበት ሁኔታ አለ። ሰራዊቱ በተሰማራበት ስፍራ ሁሉ የህይወት መስዋዕትነት እየከፈለ ለቆመለት አላማ ያለ እረፍት በጀግንነት እየተዋደቀ ሀገራዊ ግዴታውን ሞያዊ ኃላፊነቱን በብቃትና በጀግንነት እየተወጣ ይገኛል። ለሀገርና ህዝብ በሚከፈል መስዋዕትነት ደስተኛ መሆናቸውን ገልጸው ይህ ጀግንነቱ በቀጣይም ተጠናክሮ እንደሚቀጥል የኢትዮጵያ ፌዴራል ፖሊስ አመራርና አባላት ተናግረዋል። ለሀገራችን መስዋዕት የመክፈል የጀግንነት ጥግ ከየት እስከየት እንደሆነ የምነገረውና ይሄናል ቃል አውጥቴ አል ነው ብ የምትገምተው ነገር አይደለም። ከቃል በላይ ስለሆነ ማለት ነው። የሰራዊታችን ጀግንነት መስዋዕት እየከፈለ ነው ሲያረገው፣ ይሄን ሁሉ ሲያደረግ ግን ደስተኛ ሆኖ ነው ያለችውን ተመልሳ የምትመጣ ነው። አንዷን ፍሬን ህይወቷን አሳልፎ እየሰጠ ነው በየቦታ የወታደር ነገር ይሄ ነው ብለሽ የምትገልጩ ነገር አይደለም። ፌዴራል ፖሊስ እንደሚታወቀው እንግዲህ ቃለ መሀል ላይ ገባው አለ ከህዝቡ ከራሱ ጥቅም ለሀገርና ለህዝብ ጥቅም ብሎ የወጣበት ዓላማ አለ እሱ ነው የሚተገብረው ያለ። ይሄ ያው እንግዲህ በየጊዜው በየጊዜው ጥዋትም ማታም ነው ባንዴራ ስንሰቅል እና ስናወርድ ያ መሐላችን ያስታወስን ነው ምንዘምረው በሀገራችን ያለ ሰላም ማስፈን እስከሆነ ድረስ የፌደራል ፖሊስ ተልኳችን በሀገራችን ውስጥ ያለ ሁኔታ ሰላም ማስፈን እስከሆነ ድረስ ሰላም ለማስፈን ሌት ተቀን እየተንቀሳቀሰ ይሰራል። ፌዴራል ፖሊስ ጀግነቱ ለሀገሪቱ ብለው ህይወቱ እየሰዋ ነው፣ እየሞተ ነው። እየወንትኑ እየሰዋ እየሄደ ስለሆነ በሀገሪቱ ላይ ፌዴራል ፖሊስ ጥሩ አካሄድና ጥሩ አቅጣጫ እያሳየ ነው። የሎጂስቲክስ ዋና መምሪያ እንደ አዲስ ራሱን ችሎ ከተቋቋመበት ጊዜ አንስቶ የእንጨትና የብረታ ብረት ዋና ክፍሉን ማዘመን የሚያስችሉ ዘመናዊ ማሽኖችን አስገብቶ እየሰራ መሆኑ ተገልጿል። ዝርዝሩን ሐዋርያው ጳውሎስ አዘጋጅቶታል። ከሀምሳ ዓመታት በላይ ያስቆጠሩ ማሽኖችን ብቻ ይዞ ሰፊ ተልእኮና ግብ ያለውን ተቋም ግብአቶች ለማሟላት እንደማያስችል የተገነዘቡት የዋና መምሪያው አመራሮች አዳዲስ ሀሳቦችን ወደ ተግባር ቀይረው ዋና ክፍሉን መለወጥ መቻላቸውን ኢንስፔክተር ፍቃዱ ደመቀ ይናገራሉ። በዛ ማሽንም የሚሰሩ ስራዎች ጥራት የጎደለው ነበር። አሁን ግን ወደ ዘመናዊ ማሽን ገብተን ይሄ ማሽን ከመጣ በኋላ ለውጡ ያማረና አባሉም ተጠቃሚ እንዲሆን የከፍተኛ አመራሮች ድጋፍ ሳይለየን፣ አሁን ያለው ዘመናዊ አሰራር ላይ ገብተናል። የቢሮ መገልገያ ቁሳቁሶችን እያመረተ በማቅረብ የተቋሙን ፍላጎት ብቻ ሲያሟላ የነበረው የሎጂስቲክስ ዋና መምሪያ በዘመናዊ መልክ አዳዲስ ማሽኖችን በማስገባት ከመደበኛ የማምረት ስራው በተጨማሪ ቢሮዎችን የማስዋብ ስራም እየሰራ ይገኛል። የቢሮ ስራዎችን ከማሟላት አንጻር፣ አንደኛው ሼልፍ በተመለከተ ዘመናዊ ሼልፍ በዚህ ክፍል እየተሰራ ነው። ከዛ በመቀጠል ዘመናዊ ጠረጴዛ የስብሰባ ጠረጴዛ በዚህ ክፍል እየተሰራ ነው ወንበሮቹም በዚህ ክፍል እየተሰራ ነው ከአሁን በኋላ ወደ ውጭ አንወጣማ ሲኤንሲ ማሽን ማለት የመጨረሻው በእንጨት ስራ ዘመናዊ የሆነ ማሽን ነው ይሄ ማሽን የሚሰራው ኤምዲኤፍ የሆኑት እንጨቶች ቅርጽ በማውጣት የምትፈልገውን ኮምፒውተራይዝድ ነው የምትፈልገውን በፍላሽ አድርገህ ፍላሹን አምጥተህ ትሰጠዋለህ የምትፈልገውን አይነት ቅርጻቅርጽ የሚያወጣልም። አባላቱ ከፖሊሳዊ ሙያ ጎን ለጎን ሌሎች ሙያዎችን በመማር ራሳቸውን እንዲያበቁ የተለያዩ ስልጠናዎች እንደሚሰጣቸው የገለጹት ኢንስፔክተሩ የእንጨት ስራ ሙያ ያላቸው አዳዲስ ወጣት አባላትም ወደ ክፍሉ መቀላቀላቸውን ተናግረዋል። ሀያ አምስተኛ ዙር መደበኛ የፖሊስ ሰልጣኞች እንደ አጋጣሚ ስድስት ደርሰውናል። ስድስቱም ልምድ ያላቸው ናቸው። እነዚህ ልምድ ያላቸውን ወደ ማብቃት ስራ እየገባን ነው። ዋናው ፍላጎት ፍላጎት ካለ ደግሞ ያንን ሙያውን ከነባሩ መውሰድ የሚችሉበት ነገር ይፈጠራል የሚል ስሜት ነው ያለው። ስድስት ሰዎች እየበቁ ነው። የተቋሙን እድገትና ፍጥነት የሚመጥን ሁለገብ ማምረቻ ለማድረግም በትኩረት እየተሰራ ነው ያሉት ኢንስፔክተሩ ተጨማሪ ዘመናዊ ማሽኖችን ለማስገባት ውጥን ተይዞ እንቅስቃሴዎች መጀመራቸውንም አስታውቀዋል። አንድ ኮምፕኔሽን ማሽን ይታዘዛል። ያ ኮምፕኔሽን ማሽን በቅርቡ ይገባል። ግዢ ክፍሎችም ጨርሰው ባለሙያም ማረጋግጦ ሂደት ላይ ያለ ነው። እሱም በቅርቡ ይገባል። እሱ ማሽን ገባ ማለት ደግሞ ከአሁን በኋላ የእንጨት ስራ ሳይሆን ወደ ኤምዲኤፍና ላሚኔትድ ዘመናዊ አሰራሮች ላይ መግባት ያስችለናል። የኢትዮጵያ ፌዴራል ፖሊስ የህትመት ስራዎችን ማከናወን የሚያስችሉ ዘመናዊ ማሽኖችን መጠቀም በመጀመሩ ከዚህ ቀደም ለህትመት ሲወጡ የነበሩ ወጪዎችን ሙሉ ለሙሉ ማስቀረት ተችሏል ተባለ ዝርዝር አለን የኢትዮጵያ ፌዴራል ፖሊስ ተቋሙ የሚገለገልባቸውን ልዩ ልዩ የህትመት ስራዎች ማከናወን የሚያስችሉ የተለያዩ ዘመናዊ ማሽኖችን በግዢ አስገብቶ አገልግሎት እየሰጡ ስለመሆኑ ተነግሯል ጨርቅ ላይ ይሰራል ፕላስቲክ ላይ ይሰራል ሎጎ ላይ ይሰራል ተሽነሪ ተወላላቢ ወረቀቶችን ይሰራልናል ማለት ነው። ሰብሊሜሽን ማሽን የትፕረስ ማሽን ደግሞ ቲሸርት ላይ፣ ቁልፍ ላይ፣ ሳሀል ላይ፣ ውጭ ላይ የምናደርጋቸውን ነገሮች በራሳችን አቅም እንሰራለን ማለት ነው። ሶስተኛው ፒዲኤፍ ማሽን ይባላል። ፒዲኤፍ ደግሞ ሎጎ የተቋሙ ሎጎ ከባንዲራ ጀምሮ የተቋሙ ሎጎዎች ወይም ደግሞ ጽሁፍ ላይ ቲሸርት ላይ የሚታተሙ ሌላ ቦታ ላይ የማሳረፍ የምንችላቸውን ጽሁፎችን እንትን እንላለን ቲሸርቶች ላይ ማተም እንችላለን ማለት ነው። ፒዲኤፍ ማሽን። ሌላው ማግ ማሽን ነው። ማግ ደግሞ ኩባያ ማሽኖችን እናመጣና ልክ የራሳችን ብራንድ እንዲኖረን ያደርጋል ማለት ነው። ኩባያ ላይ የሚታተሙ ህትመቶችን በሙሉ ይሰራልና ከዛ ስክብሪቶ ላይ የምንፈልጋቸውን የተቋሙን ሪኮግናይዝ ማድረግ የሚፈልገውን ነገር መግለጽ የምንችልበት ማንኛውንም ኤኒ ማቴሪያል አምጥተን በማሽኖቹ እንዲሰራልን ማድረግ እንችላለን። ለተለያዩ ኩነቶችና ሌሎች አስፈላጊ ጉዳዮች ከፍተኛ ወጪን በማውጣት ህትመቶችን ሲያሰራ የቆየው ተቋሙ የጊዜ የገንዘብና የሚስጢራዊነት ጉዳዮች ጥያቄ ሲፈጥሩበት በመቆየታቸው ማሽኖቹን አስገብቶ በራስ አቅም ማተም መጀመሩ ችግሩን በዘላቂነት መቅረፍ አስችሏል ተብሏል። ካሁን በፊት የምናደርገው የነበረው ምንድን ነው? አውትሶርስ ውጭ ላይ ገቢያ ላይ ነው የምንገዛው የነበረው እነዚህ ህትመቶችን። የራሳችን የተቋሙ ፕሮግራም ሲኖር ወይም ደግሞ ሌላ አድቨርታይዝ እንትሽን በመከራየት ወጪ፣ ከፍተኛ ክፍያ በማድረግ ነው የምናደርግ የነበረው። አሁን ግን በራሳችን ተቋም መሰራቱ ያገኘው አድቫንቴጁ ምንድን ነው? አንደኛ በሰዓቱ የምንፈልገውን ነገር እንድናቀርብ ያደርግልናል። ጥራትም ብዛትም ይፈለጋል። ሲቀጥል ደግሞ ተቋሙን ሎጎ የሚገልጹ ነገሮችን ሚስጥራዊነቱ የተጠበቀ ነው። በራሳችን አቅም መሰራቱ አድቫንቴጁ ብዙ ነው። ሲቀጥል ደግሞ በተፈለገው ሰዓት ማድረሳችን ደግሞ ለራሳችን ወጪ ከፍተኛ እንትን ነው የሚኖረው። የግዥ ስርዓቱንም ደግሞ በደንብ አድርጎ የያዘልን ነው። የስራ ትእዛዝ ኦርደር ይሰጡናል። በሰጡት ስራ ትእዛዝ መሰረት እኛ ደግሞ በተፈለገው ቀንና ሰዓት እናደርሳለን። ማሽኖቹ በአመታዊ የፖሊስ በዓል ዝግጅት ላይ ተግባራዊ በመደረጋቸው ከፍተኛ የገንዘብ ወጪን ከማስቀረታቸው ባሻገር ጊዜን በመቆጠብ ጥራት ያለው ስራ ለህዝብ እይታ ማቅረብ አስችሏል። በቶ 16ኛው የፖሊስ ቀን ስናከብር ከፍተኛ አስተዋጽኦ ካደረጉት ክፍል ይሄ ክፍል ነው። እሱ ምንድነው ህትመት ነገሮችን በሙሉ የምናደርገው የነበረ በውጭ አድቨርታይዝንጎች ነበር የምናደርገው ማለት ነው። አሁን ግን በሙሉ ከሳይንስ ሙዚየም በተደረገው ፕሮግራም ላይ የተቀመጡ ነገሮች በሙሉ እዚህ ክፍል የታተሙ ህትመቶች ናቸው። ሙሉ የተቋሙን በደንብ የሚገልጽ ነገር የታተሙት እዚህ ናቸው። ያ ደግሞ ያደረገልን ነገር ምንድነው አንድ የራሱ ተቋሙ የጋን መብራት የሆኑ ነገሮችን ጎልተው ስራዎቹ ምን ምንስ ስራዎች ይከናወናሉ በዚህ ክፍል የሚለውን እንደ ሎጂስቲክ ዋና መምሪያም እንደ ኢትዮጵያ ፌዴራል ፖሊስ ኮሚሽንም ምንድን ነው እየተከናወኑ የሚሉትን በደንብ ይገልጻል። በህትመት መልኩ ታትሞ ወጥቶ ለኤግዚቢሽን ፕሮግራም መቅረቡ ትልቅ ፋይዳ አለው። በቀጣይም የህትመት ማሽኖቹ የራስ ፍላጎትን ከማሟላት አልፈው የውጭ አገልግሎት መስጠት እንዲችሉ ብቃት ያለው የሰው ኃይልን ያካተተ ዝግጅት መደረጉም ተነግሯል። እስካሁን ድረስ የምንሰራው ምንድን ነው? የራሳችን ተቋም መጀመሪያ የራሳችን አቅም እንሙላ ነው። አሁን ግን አውትሶርስ ማድረግ እንችላለን። በተለያዩ ድርጅቶች ጋር ይመጧሉ ጥያቄ የሚያቀርቡ ማለት ነው። እነሱን አውትሶርስ አድርገን መስራት እንችላለን። ለምን አሁን ሙያተኛ ማብቅተናል። የሰው ኃይላችን የተደራጀ ነው። በደንብ ኦርጋናይዝ ደሆኗ ከዚህ በኋላ ያለው ምንድነው? ከራሳችን ወጪ ካልስቀረን የተቋሙን ተሸፈን በኋላ ወደ ውጭ ደግሞ አውትሶርስ አድርገን መስራት የምንችልበት አቅም ላይ ፈጥረናል። በመጪው የክረምት ወቅት በተለያዩ የሀገራችን አካባቢዎች የሚኖረውን የዝናብ ሁኔታ በተመለከተ የኢትዮጵያ ሚቴዎሮሎጂ ኢንስቲትዩት ለሚመለከታቸው ባለድርሻ አካላት ግንዛቤ መስጠቱ ተገለጸ። መስከረም ጉታ ዝርዝሩን አዘጋጅተዋለች። በተለያዩ የሀገራችን ክፍሎች በመጪው የክረምት ወቅት የሚኖረውን የዝናብ መጠን የኢትዮጵያ ሜትሮሎጂ ኢንስቲትዩት ለሚመለከታቸው ባለድርሻ አካላት ይፋ አድርጓል። ከሰኔ እስከ መስከረም በሚጠበቀው የዝናብ መጠንና ስርጭት እንደዚሁም ደግሞ የሚኖረው የዝናብ መጠንና ስርጭት ለግብርናው፣ ለውሃ፣ ለጤና፣ ለአካባቢ ጥበቃና ለተለያዩ ሴክተሮች ምን አይነት አዎንታዊና አሉታዊ ተጽዕኖ ይኖራቸዋል የሚለውን ነው ማለት ነው። ስለሆነም እንግዲህ በቀጣዩ በክረምት 2018 ዓ ም የክረምት ዝናብ ጠቃሚ በሆኑ የሀገራችን አካባቢዎች ላይ ማለትም በሁሉም የትግራይ ክልል ዞኖች፣ በሁሉም የአማራ ክልል ዞኖች፣ በሁሉም የአፋር የቤንሻንጉል ጉሙዝ ክልል የኦሮሚያ የመካከለኛ የማዕከላዊ ኢትዮጵያ የደቡብ ምዕራብና የጋምቤላ እንደዚሁም የደቡብ ምዕራብ የሀገራችን አካባቢዎች ላይ በብዙ ቦታዎቻቸው ላይ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖራቸው ትንበያ ተሰጥቷል ማለት ነው። ከጊዜ ወደ ጊዜ እየተባባሰ የመጣው የትራፊክ አደጋ በክረምት ወቅት ከጭጋጋማ አየር ሁኔታ ጀምሮ በተለያዩ ምክንያቶች የትራፊክ አደጋው እንዳይባባስና የሰው ሕይወት እንዳይጠፋ አሽከርካሪዎች ጥንቃቄ ማድረግ እንደሚገባቸው ተገልጿል። በክረምት ወቅት ከሚኖረው እጅግ ከፍተኛ የደመና ሽፋን የተነሳ እይታ የመቀነስ ለአሽከርካሪዎች በእይታን የመቀነስ አቅሙ እጅግ ከፍተኛ ሊሆን ይችላል ማለት ነው። እንደዚሁ ከዚያው ጋር ተያይዞ እጅግ ተደጋጋሚነት ያለው ከባድ መጠን ያለው ዝናብ በሚኖርበት ወቅት ለአሽከርካሪዎች አሉታዊ ተጽዕኖ ሊያመጣ ይችላል ማለት ነው። ስለሆነም አሽከርካሪዎች በሚያሽከረክሩበት ወቅት በተለይም ከቤት ከመነሳታቸው በፊት የተሽከርካሪያቸውን ጤንነት በአግባቡ ማረጋገጥ ያስፈልጋል ማለት ነው። የዝናብ መጥረጊያዎችን በአግባቡ መስራታቸውን ማረጋገጥ ያስፈልጋል። እንደዚሁ ደግሞ የተለያዩ የመኪና የማሞቂያ አካላቶችም እንደዚሁ በአግባቡ ማረጋገጥ ያስፈልጋል ማለት ነው። ማንኛውም አሽከርካሪ ከቤቱ ከመነሳቱ በፊት በከተማም ይሁን በተለያዩ የሀገራችን አካባቢዎች ላይ ምን አይነት የአየር ሁኔታ ነው የሚስተዋል የሚለውን ነገር ግንዛቤ ውስጥ በማስገባት አዋዋላቸውን ከዚያው ጋር አሳምረው አስተካክለው መዋል ይጠበቃል ማለት ነው። የተፈጥሮ አደጋዎች በሚከሰቱበት ወቅት አደጋው ለወንጀል መፈጸም ምክንያት እንዳይሆን ቀድሞ ፖሊስ በስፍራው እንደሚገኝ በማንሳት በየጊዜው ለኢትዮጵያ ፌዴራል ፖሊስ የአየር ሁኔታ መረጃን በመላክ በጥምረት እንደሚሰሩም ተነግሯል። ለተለያዩ ባለድርሻ አካላት ትንበያዎችን የትንበያ መረጃዎቻችን እየሰጠን እንገኛለን ማለት ነው። ከዛ ውስጥ አንዱ የኢትዮጵያ ፌዴራል ፖሊስ ኮሚሽን ነው ማለት ነው። ዘጣ ጎርፎች በሚከሰቱበት ወቅት የፖሊስ ሰራዊታችን የማህበረሰብ አገልግሎቶችን ስለሚሰጥ በስፋት ለፖሊስ ኮሚሽኑ በየአስር ቀኑ መረጃዎችን እንሰጣለን ማለት ነው። እንደዚሁ ለሚመለከታቸው አካላትም በየዕለቱ በየአስር ቀኑ ተአማኝነት ያላቸው ቦታ ተኮር የሆኑ የአየር ሁኔታ ትንበያዎችን የምንሰጥም ይሆናል ማለት ነው። በመጪው የክረምት ወቅት በከተሞች አካባቢ ድንገተኛ ጎርፍ እንዳይከሰት የፍሳሽ ማስወገጃ ቱቦዎችን ማጽዳት እንደሚገባና ማህበረሰቡ ደረቅ ቆሻሻን በአግባቡ በማስወገድ አካባቢውን በመጠበቅ የበኩሉን ድርሻ መወጣት እንደሚገባውም ተጠቁሟል። የሚያረጁ የቱቦዎች የውሃ ማፋሰሻዎች ካሉ ከሆዲሁ መቀየር ያስፈልጋል ማለት ነው። ለማህበረሰቡ በአጠቃላይ የሚመለከታቸው አካላት አስፈላጊውን ግንዛቤ በመፍጠር በየአካባቢያቸው ያለውን ቱቦዎች ማጽዳት ያስፈልጋል ማለት ነው። እንደዚህ ነው። በጎርፍ ተጋላጭ የሚኖሩ የህብረተሰብ ክሎች ደግሞ ከሆዲሁ የተለያዩ አካባቢ ጥበቃ ስራዎችን ማከናወን፣ በየአካባቢዎችን ያለው የውሃ ፍሰት በአግባቡ እንዲፈስ ማድረግ ያስፈልጋል ማለት ነው። የኢትዮጵያ ፌዴራል ፖሊስ የዜጎች ተሳትፎ መተግበሪያ ኢኤፍፒ አፕ ስራ ከጀመረበት ጊዜ አንስቶ በወንጀል መከላከል፣ ምርመራና ትራፊክ ውጤታማ ስራ ማከናወኑ ተገለጸ። ፈጣንና አስተማማኝ መረጃዎችን የሚልክ በመሆኑ የመልእክት ላኪዎችን ጊዜ ጉልበትና ገንዘብ ከመቆጠብ ባለፈ የፖሊስና የህብረተሰቡን በትብብር የመስራት ሂደት ከፍ ያደረገ ስለመሆኑም ተመላክቷል። በቅርቡ በተደረገው ዓለም አቀፍ ውድድር መተግበሪያው አሸናፊ መሆኑ የሚታወስ ሲሆን ወደ ተግባራ የገባበት አንደኛ ዓመቱም ተከብሯል። በዓለም አራተኛ በአፍሪካ የመጀመሪያ የሆነው ሰው አልባ ፖሊስ ጣቢያ ስማርት ፖሊስ ስቴሽን በቅርቡ በሀገራችን እንደሚቋቋም የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል አስታውቀዋል። ዘገባው የደምሌ ፈቀደ ነው። ክቡራን ተመልካቾቻችን ለዛሬ ያዝናቸው ፖሊሳዊ ዘገባዎች እነዚህን ይመስሉ ነበር። ከዘገባዎቹ ጋር ብርቱካን አስናቀ አብሬያችሁ ቆይቻለሁ። ቀሪ የፖሊስና ኅብረተሰብ ዝግጅቶች ይቀጥላሉ። አብራችሁን ቆዩ። ሰላምና ደህንነት ለሁለንተናዊ ተጠቃሚነት